የእለቱ መረጃዎች በአማራ ክልል በተወሰኑ አካባቢዎች ኢንተርኔት ሊቋረጥ እንደሆነ መንግስት ተናግሯል። የፈሩት ይደርሳል እንደሚባለው መንግስት በአማራ ክልል ላይ ለልዩ ኦፕሬሽን ዝግጅት የንጨርሽጠ ሲል ለተባበሩት መንግስታትና ለአፍሪካ ሕብረት ደብዳቤ ልኮ ነበር። በደብዳቤው ላይ አማራ ክልል ላይ በማደርገው ኦፕሬሽን ማንም ላይ ጠቀ ሲል አሳስቧል። ከውስጥ ምንጮች በተሰማ ዜና በአየር ወለድ በልዩ ኮማንዶዎች ከአየር ላይ በመውረድ ታጣቂዎችን እንደመስሳለን፣ በአማራ ክልል ሰማይ ላይ ድሮን እናርመሰምሳለን፣ በመድፍ እናጨናንቃለን፣ በሚሳኤል መሬቱን እናርሳለን፣ በጥይት እናፏጫለን፣ እንደ አሳተ ገሞራ መሬቱን እንሰነጥቃለን፣ እንደ ሱናሚ አጥልቅልቃን በአንድ ሳምንት ከታጣቂዎች ነፃ እናውጣታለን ብለዋል። ከራሻ የገቡት ዘመናዊ የጦር ጀቶች አማራ ክልል ላይ አለማምደን ለኤርትራ ጦርነት እናዘጋጃለን ብለዋል። ለዚህም ኦፕሬሽን ይረዳው ዘንድ ሞባይል ዳታ ሊቋረጥ እንደሚችል ተናግሯል። መንግስት በወጣው መግለጫ በሰሞኑ በአማራ ክልል በጣም ውስን አካባቢዎች የሞባይል ዳታ ኢንተርኔት ሊቋረጥ እንደሚችል ተሰምቶ ነበር። ይህ የሚሆነው በክልሉ በሁለት ዓመት በላይ እየተካሄደ ባለው ግጭት ምክንያት እንደሆነ ነው። የሞባይል ዳታ የሚቋረጠው መንግስት ስለሚያደርገው ልዩ ኦፕሬሽን ምቹ ሁኔታ ለመፍጠር ያለመ ሲሆን የድምፅና የኤስኤምኤስ አገልግሎት ባለበት እንደሚቀጥል ተሰምቷል። እነዚህም በጣም ውስን አካባቢዎች ወይም በመላው አማራ ክልል ሊሆን እንደሚችል ተነግሯል። በተያያዘ ዜናም የፋኖ ግስጋሴ ይቀጥሏል። ትናንትና በተሰማ መረጃ ፋኖ አምስት እዞችን የመሰረተ ሲሆን ልዩ ልዩ ሹመቶችንም አድርጓል። በተለይ ከዚህ በኋላ መራሮችን ነጥሎ ለመምጣት ልዩ ኦፕሬሽን እንዳዘጋጀ ተሰምቷል። በኤርትራ እርዳታም የድሮን ማክሸፊያ እንደተረከበ የፋኖ አመራሮች ተናግረዋል። ፋኖ እጅ ገባ ያለው የድሮን ማምከኛ ምን ያክል ቁጥር ያለው እንደሆነና በየትኛው አካባቢ ያሉ ፋኖዎች እንደታጠቁት መረጃው ግን የለም። በተጨማሪም የፋኖ አመራሮች ድሮን ለማስገባትና ለመታጠቅ እየሰሩ እንደሆነ ተናግረዋል። በሌላ ዜና በቀጣይ ስድስት ወራት ዩኒቨርሲቲዎች ስለ ተማሪዎቻቸው እንዲሁም ሌሎች መረጃዎች በትክክል ለትምህርት ሚኒስቴር ማቅረብ እንዳለባቸው ትምህርት ሚኒስቴር ገልጿል። ይህን ያላደረገ ዩኒቨርሲቲ ፕሬዚዳንት በስራው አይቀጥልም ብለዋል። ይህንን ስራ እኔ በቀጥታ እከታተለዋለሁ ሲሉም የትምህርት ሚኒስቴሩ ተናግረዋል። ሚኒስትሩ ይህንን ያሉት የትምህርት ሚኒስቴር ከፍተኛ ትምህርት ተቋማት ጋር የዩኒቨርሲቲ ውጤት በተመለከተ የስምምነቱ ውል በተፈራረሙበት ወቅት ነው። የትምህርት ሚኒስቴር የተማሪዎችን ምደባ ቀስ በቀስ ያቆማል ያሉት ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች በራሳቸው ጥራት ተማሪዎችን መቀበል ይጀምራሉ ብለዋል። በቅርብ ጊዜ ውስጥ እኛ የተማሪ ምደባ ስራን እየቀነስን እንመጣለን ሲያሉ ሲሆን ተማሪዎቹ ዩኒቨርሲቲ መርጠውና በተቋሙ ብቃት ለይተው መግባት ይጀምራሉ ማለታቸውን ከኤፍኤም መቶ ሰባት ነጥብ ስምንት ሰምተናል። በሌላ ዜና በምስራቅ ጉራጌ ዞን ታጣቂዎች አራ ሰዎችን ገለዋል። ሌሎቹ ደግሞ አስር ሰዎችን አግተዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትናንትና በከፈቱት ጥቃት አራ ሰዎች መግደላቸው ነዋሪዎች ገልጸዋል። ነዋሪዎቹ በአጎራባች ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸውን ታጣቂዎች ጥቃቱን ያደረሱት ሚካኤል ቀበሎ ሰመሮ በተባለው መንደር ከምሽቱ አስራ ሁለት ሰዓት አካባቢ ነበር። ታጣቂዎቹ እየተኮሱ መንደሩን መክበባቸውን የተናገሩ ሶስቱ የመንደሩ ነዋሪዎች እየተኮሱ መንደሩን መክበባቸውን የተናገሩ ነዋሪዎች አራት አርሶ አደሮች ከቤት በመውጣት በጥይት ደብድበው ገሏቸዋል። የተቀረው ነዋሪ ተደናግጡ የተቀረው ነዋሪ ተደናግጦ ከመንደሩ የሸሸ ቢሆንም 15 መኖሪያ ጎጆ ቤት 15 መኖሪያ ቤቶችን አቃጥለዋል። ማምለጥ የቻሉም ሴቶችና ህፃናት ጨምሮ አስር ሰዎችን አግተው ወስደዋል። ማምለጥ ያልቻሉ ሴቶችና ህፃናትን ጨምሮ አስር ሰዎችን አግተው ወስደዋል። ዛሬ አርብ ቀጥር አራት ሰዓት ላይ ዛሬ አርብ ላይ አራቱን አስክሬን ዛሬ ዓርብ ቀጥለ አራቱን አስክሬን መቅመራቸውን የተናገሩ ነዋሪዎቹ በታጣቂዎቹ ታግተው የተወሰዱ ስንሰዎች እስካሁን በህይወት ስለመኖራቸው ምንም የሚያውቁት ነገር እንደሌለ አስረድተዋል። የማዕከላዊ ኢትዮጵያ ክልል ከኦሮሚያ ክልል በሚያጎረብታቸው የጉራጌ ዞን አዋሰኛ አካባቢዎች ጋር የጋራ ጸጥታ ጥበቃ ስራዎችን በመገምገም ላይ ይገኛሉ ሲል የማዕከላዊ ኢትዮጵያ ክልል የሰላምና የጸጥታ ቢሮ የፌስቡክ ገጹ ላይ አስታውቋል። ታጣቂዎቹ የታጣቂዎቹ ጥቃት አስመልክቶ የምስራቅ ጉራጌ ዞንና የማዕከላዊ የኢትዮጵያ ክልል ሰላም እና ጸጥታ ቢሮ ኃላፊ ለማነጋገር ያደረጉት ሙከራ አልተሳካም ሲል ዘግቧል። የፋይናንስ ባለሙያዎችን ጨምሮ ስድስት ተጠርጣሪዎች ናቸው በቁጥር ስለ ያሉት የደቡብ ኢትዮጵያ ክልል ፖሊስ በፋይናንስ ባለሙያዎችን ጨምሮ ስድስት ተጠርጣሪዎች ተይዘዋል። ግለሰቦቹ ቀድሞ ተዘጋጅቶ ቮይድ በተደረገ ቼክ ተመሳሳይ አስመስለው ነበር ለማጭበርበር የሞከሩት። ከዚህ ነው የሚጀምረው። በደቡብ ኢትዮጵያ ክልል ጎፋ ዞን ጎዜ ወረዳ በደቡብ ኢትዮጵያ ክልል ጎፋ ዞን ጎፌ ወረዳ ጎዜ ቀበሌ ሐምሌ 15 ቀን 2016 ዓ ም በድንገት ተከሰተ። ተከስቶ የበርካታዎችን ህይወት የቀጠፈው የቀጠፈውና የመሬት መንሸራተት አደጋ ተከትሎ የተከሰተውን አጠቃላይ ጉዳት ለማካካስ እና የተፈናቀሉ ዜጎችን መልሶ ለማቋቋም ድጋፍ ሲሰበሰብ እንደነበረ ይታወቃል። ለተጎጆች ለተጎጂዎች የተሰበሰበው ከ60 ሚሊዮን ብር በላይ የተወሰኑ ግለሰቦች ተመሳጥረው በተጭበርበረ መንገድ ከባንክ ለማውጣታቸው ሲሞክሩ በቁጥጥር ስር መዋላቸውን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ጸጥታ ግንባታ ዘርፍ ዳይሬክቶሬት ኮማንደር አሸናፊ ኃይለ ተናግረዋል። ገንዘቡም ከፋይናንስ ባለሙያዎችና አስተባባሪዎች ጋር በመመሳጠር በአንድ ግለሰብ አማካኝነት ከአዲስ አበባ ከተማ ከኢትዮጵያ ንግድ ባንክ ሸገር ቅርንጫፍ በማስወጣት ሲሞክር ባንኩ በሰጠው ጥቆማ መሰረት የደቡብ ኢትዮጵያ ክልል ከአዲስ አበባ ፖሊስ ጋርና ከፌዴራል ፖሊስ ጋር በመተባበር ግለሰቡን በቁጥጥር ስር መዋላቸው ተሰምቷል። ከጉዳዩ ጋር ግንኙነት ያላቸው የፋይናንስ ባለሙያዎች ጨምሮ ስድስት ተጠርጣሪዎች በቁጥጥር ስር መዋላቸውን የገለጸው

ሌላ መረጃ። ዛሬ በወጡ መረጃዎች በትግራይ ክልል ወደ ነፃ መሬት የሚሰባሰቡ ታጣቂዎች ቁጥር ጨምሯል ተብሏል። ታጣቂዎቹ ሕወሓትን በመቃወም እና በትጥቅ ትግል በመፍታት የወጡ ናቸው ተብሏል። በዛሬው ዕለት በቁጥር በርከት ያሉ ታጣቂዎች ነፃ መሬት ላይ ወደሚገኙ ኃይሎች መቀላቀላቸው ታውቋል።